ወላ ዩዕዲና ዝነተሁና ላ ማ ዞሀረ ሚንሃ ልብሳቸውን ሽልማታቸውን ሂጃባቸውን ጌጣቸውን እንዳይገልጽ እንዳያወልቅ መግለጥ ወይም ደግሞ መሸፈን ግዴታ ከሆነባቸው በስተቀር ያለን ነገር እንጂ መሸፈን ግዴታ የሚሆንባቸው በስልምና ምስሊም የሆነች ሴት ከፊትና ከመዳፏ ውጭ ሰውነቷን በሙሉ መሸፈን ግዴታ አለባት። ባዳ ሆነው ይሄ ግዴታ ነው። በሌላው ቦታ ላይ እጅንም ፊትንም ጨምሮ ኒቃብ ብትጨምር ወይም ደግሞ መሸፈኛ ብትጨምር በጣም ተመራጩና ተወዳጅ ይሆናል። ወደ ሓራም እንዳይወስዱ፣ ወደ ሓራም እንዳትጋብር። ነገር ግን ግዴታ የሚሆነው ግዴታ አለባት